ሰላም ጤና ይስጥልኝ። ወደ እና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን እንደናችሁ፣ ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁ በያላችሁ በሰላማችሁ በዚህ ትረፈፍ ይበልልኝ። ሙስሊም እህት ወንድሞችም ሰላም ሰላም ብያለሁ። በመላው ዓለም የምትገኙ በሀገርም በውጭም ያላችሁ የቻናል የቤተሰቦች፣ እንዲሁም የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ፣ አደረሰን። እንግዲህ እግዚአብሔር ይመስገን እዚህ ያደረሰን አምላክ እንግዲህ ዶ ለበዓል ዝግጅት ዶር ወጥ ለመስራት በዓል ንኳ በትን ለማለት ፍርጉድ እያልን ነው ማለት ነው። እንግዲህ በዓል ሲመጣ በዓልን በዓል ከሚያስመስል ነገር አንዱ ዶር ወጥ ነው። ዛሬ እንግዲህ ምጣዶቻቸው ሎ ሁላችሁንም ማለት ነው እግዚአብሔር ይመስገን ይህችን ቀን እንድናያት እየረዳን፣ ይህችን ቀን ሊያዋት ተመኝተው ያላዩታሉ። እኛ ደግሞ ከነሱ ተለይተን በሰላም ለብርሃነ ትንሳኤው ደርሰናል። እንግዲህ በዓሉ ትናንትና ቢሆንም ቪዲዮ መልቀቅ አልቻልኩም። እንግዲህ ሽንኩርቴን አዘጋጅቼ ከትፌ እንቁላሌን ቀቅዬ ምን ብዬ በዓልን እንግዲህ ፏልትን ብያለው በሀገሬ ያው እስከ ዛሬ ድረስ በዓልን በስደት ነበረ ላለፉት ዓመታት ስናከብር የነበረው ዘንድሮ ግን በሀገራችን ከቤተሰብ ጋር በራሳችን አገር እያከበር እንገኛለው ማለት ነው። በጣም ደስ ይላል በዓል እግዚአብሔር ይመስገን ስለ ሁሉም ነገር። በስደት ያላችሁ እህት ወንድሞችም ደግሞ እናንተም እንግዲህ ሀገራችሁ መጥታችሁ በዓልን በደስታ እንድታከብሩ መልካም ምኞቴ መግለጽ እፈልጋለሁ። በዚሁ አጋጣሚ በእውነት በጣም ደስ ይላል። ሰው አገር ስትሆኑት ሁሉ ነገር ቢሟላ ቢሳካላችሁ እንኳን ትንሽ የሚከፋ ነገር አለ። በፊት ልጅ ሆናችሁ ከቤተሰብ ጋር ስታከብሩ የነበረው ነገር ትዝ ሲላችሁ ያስከፋልና አቀዋለሁ፣ ስደት ላይም ስለነበርኩኝ ማለት ነው። ምክንያቱም ስደት እንግዲህ ነገ ዛሬ ስንል ብዙ በዓልን ገና፣ እንቁጣጣሽ፣ ጥምቀት፣ ፋሲካ ምን ምንም እናከብራለን። ሁላችንም በእርግጥ ስደት ላይ ብንሆን እናከብራለን፣ ግን እንደ ሀገር ማን እንደ ሀገር የሚሆን የለም። በሀገራችን በጣም ደስ በሚል ሁኔታ አክብረናል፣ እያከበርን እንገኛለን ማለት ነው። ስለ ሁሉም ነገር ግን እግዚአብሔር ይመስገን። እንኳን አደረሳችሁ። በድጋሚ እንኳን አደረሰን። ሁላችሁም፣ ለሁላችሁም መልካም በዓል በሀገርም፣ በውጭ ያላችሁ በውጭ ያላችሁ ደግሞ በሰላም ለከርሞ ደርሳችሁ ለከርሞ ደግሞ በሀገራችሁ ከቤተሰብ ጋር ከምትወዱ ሰው ጋር እንድታከብሩ እመኝላችኋለሁ ማለት ነው። እኔ ለረጅም ዓመታት በዓልን ከቤተሰብ ጋር አክብሬ አላቅም። ዘንድሮ ግን ያው እግዚአብሔር ይመስገን እግዚአብሔር ስለፈቀደ ስለወደደ አብሬ አክብር ያለው ማለት ነው። በራሴ ቤት ዋብትን ብዬ ደስ በሚል ሁኔታ ነው ያከበርነው። በመት በጣም ደስ ይላል። ፈጣሪ አምላክ አገራችንን ሰላም ያድርግልን። ምንም ሳይቀር እንዳልኳቸው ስደት በየራሳችን ክላስ በምን እናከብራለን፣ ያው እንደ ሀገር ባይሆንም ማለት ነው እና ሀገራችንን ሰላም ያድርግልን። እኛም ወጥቶ ከመቅረት ፈጣሪ ይሰውረን፣ ይሰውራችሁ በሰላም ለሀገራችሁ ያብቃችሁ። በስደት ያላችሁ ውድ ጓደኞቼ፣ እህቶቼ፣ ወንድሞቼ በሰላም ለሀገራችሁ ያብቃችሁ። በሰላም ለአመት ያደርሰን፣ የአመት ሰው ይበለን። እንግዲህ እንኳን አደረሳችሁ ልላችሁ ነው። ዛሬ ለየት ባለ ቪዲዮ እያመጣሁትኝ ማለት ነው። ያው ምክንያቱም በዓል ነው፣ ትንሳኤ ነው። ሳምንቱን ሙሉ እናከብራለን። ስለዚህ እስከ ዳግማ ትንሳኤ ድረስ በዓልን ፋልት እንብለን እናከብራለን። እናንተም እንግዲህ በያላችሁበት አክብሮ ሰው ባለው ባለው ነገር ደስተኛ ከሆነ ይጨመርለታል። ስለዚህ ባለን ነገር እያከበርን እንቀጥላለን ማለት ነው እና ወደ ቤተሰቦቼ ለዚህ ነው የመጣሁት ዛሬ አጠር ባለ ቪዲዮ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። ባዲስ ነገር ከእግዚአብሔር ጋራ እመጣለሁ ማለት ነው።